ሰላም ጤና ይስጥልኝ የተከበራችሁና የተወለዳችሁ ተመልካቾቻችን ከብስራት ኤፍኤም የዩትዩብ ቻላችን የዕለት ረቡዕ የብስራት ኮምቦ ፕሮግራማችን ነው ተጀምረዋል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋር ጊዜን ማሳለፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ግብዣችን ነው። በዕለቱ ቆይታችን እንግዲህ በዚህ ሳምንት መጨረሻ የአውሮፓ ታላቂ ልጆች አይከናወኑም፣ ኢንተርናሽናል ብሬክ ምክንያት የዓለም ዋንጫ የማጣሪያ ጨዋታዎች እንዲሁም ደግሞ ሌሎቹ ድሮች ይከናውናሉ እናም በሳምንቱ አጋማሽ አጫጭር መረጃዎችን ላስቀድምና ሰፋ ያሉ ጉዳዮችን ደግሞ እንመለከታለን በቅርቡ እንግዲህ አፍኮን ይጀምራል የአፍሪካ ዋንጫ የሚከናወን ነው የሚሆነው በሞሮኮ አስተናጋጅነት ታዲያ ካፍ የሱዙኪ ሞተር ኮርፖሬሽን ጋር ውል ተዋውሏል የ2025 የወንዶች እንዲሁም የ2026 ሴቶች የአፍሪካ ዋንጫን የዓለም አቀፍ የአጋርነት ስምምነት ነው የተፈራረመው ከሱዙኪ ጋር ስምምነቱን በካፍ ጄኔራል ሴክሬታሪ ቬሮን ኦምባ እንዲሁም ደግሞ በሱዙኪ ሞተርስ ኮርፖሬሽን ኤግዚኪቲቭ ጄኔራል ማናጀር ዩኩኩ ካቶ መካከል ነው የተደረገው። በተጨማሪ የ2026 27 የካፍ ቻምፒዮንስ ሊግና የካፍ ኮንፌዴሬሽን ዋንጫንም እንደዚሁ በአጋርነት እንደሚቀጥሉ ነው የተገለጸው። ከዚያም ባለፈ ዩስኪ ካቶም ከስምነቱ ወቅት ብንግራቸው የካፍ ጋር ስምነት መፈጸማችን አስደስቶናል። ስፖርት ህዝቦችን ያቀራርባል፣ ተስፋን ይበልጥ ያነሳሳል። ዓላማው ደግሞ ሱዚክን እግር ኳስ ወይም የአፍሪካን እግር ኳስ ማሳደግ ነው ማለት ተናግረዋል። እንግዲህ ፓርትነር ካፍ አብሮት የሚሰራ ክሪስ ሱዙኪ ሞተር ኮርፖሬሽን እንደሆነ ታውቋል ማለት ነው። ይህ እለቱ ነው የተሰማው እግር ኳሳዊ መረጃ ነው። በላ መንገድ እንዳነሳሁት አሁን ላይ በወንዶቹ እግር ኳስ እንዳልኳቸው በማጣሪያ ጨዋታዎች፣ ሌሎች የወዳጅነት ጨዋታዎች ይደረጋሉ። ታዲያ ውድድሮቹ በክለብ ደረጃ ተቋርጠዋል። ነገር ግን በሴቶች የአውሮፓ ቻምፒየንስ ሊግ ጨዋታዎች የተከናወኑ ይገኛሉ። ሮማ ጨዋታውን አድርጎ በሜዳው ሽንፈት ገጥሞታል። ባለ ቫርጌና ቀን ሽንፈት የገጠመው ፖልተን እንደዚሁ ቼልሲ ስድስት ለዜሮ አሸንፏል። ሪያል ማድሪድ ከፓሪ ፉትቦል ክለብ አንላንድ ተለያይቷል። ኦሎምፒክ ሊዮን ከቮልስቡርግ ጨዋታቸውን አድርገው እንደዚሁ ሊዮን አድርገዋል። እንግዲህ ኦሎምፒክ ሊዮን በውድድሩ በጣም ባለ ክብር ክለብ እንደሆነ ይታወቃል። ዘጠኝ ነጥቦችን ሰብሰበው ቀዳሚው ነው። ቼልሲና ሪያል ማድሪድ በኩል ሰባት ነጥብ ተከታዮቹን ደረጃዎች ይዘው የተቀመጡ እንደዚሁ ክለቦች ናቸው ማለት ነው። በዚህ መንገድ ትናንት የተደረጉ ጨዋታዎች እነዚህን ይመስላሉ። ሌላው ዛሬ የሚደረጉ ጨዋታዎች አሉ። በተለይ የሚጠበቁ ምራግቦች አሉ። ባየር ሙኒክ አርሰናል ጨዋታቸውን ያደርጋሉ። ተጠባቂ ጨዋታ ነው እንግዲህ አርሳ ላይ ፊወልድ ዳመስ ሻምፒዮን እንደሆነ ይታወቃል። የአውሮፓ ቻምፒዮንስ ሊግ ግን አትሌቲኮ ማድሪድ ከዩቬንቱስ ይጫወታሉ። ማንቸስተር ዩናይትድ ከፓሪስ ሳን ጀርማ ሌላኛው ጨዋታ ነው። ቤኔፊካ ከቱዌንቴ ጨዋታቸው እንደዚሁ ያደርጋሉ። በዚህ መንገድ ሴቶች ቻምፒዮንስ ሊግ ጨዋታ ይደረጋል። ሰፋሪ ወዳሉ ጉዳዮች ሶወስዳችው እንግዲህ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይህ ተጫዋች ከሰሞኑ ከፒርስ ሞርጋን ጋር እንደዚሁ ቆይታ አድርጎ ነበረ። ሌላው ሴኔን ትናንት በተወሰኑ ጥያቄዎችን እያነሱለት ነበረ። ክርስቲያኖ ሮናልዶን በተመለከተ እንግዲህ አረባ ክርስቲያኖ ሮናልዶ አሁን ላይ አንድ ሺህ ጎል ላይ ለመድረስ በክለብና በብሔራዊ ቡድን ደረጃ ጥረቶች ያደረግ የሚገኝ ተጫዋች ነው። 953 ያክል ጎሎችን ማስቆጠር ችዋል እና ሀሳብ አቀረበለት 2026ቱን የዓለም ዋንጫ በተመለከተ ላቀረበለት ጥያቄ ይህ የውድድር ጊዜ 2026ቱ የዓለም ዋንጫ የመጨረሻው እንደሚሆን ነው የገለጸው። በዓለም ዋንጫ ረገድ ማለት ነው። 40 ዓመቴ ላይ ይገኛለሁ። ታዲያ ይህ የዓለም ዋንጫ በከፍተኛ ቱርናመንት ደረጃ በብሔራዊ ቡድን የመጨረሻ ይሆናል ብዬ አስባለውኝ ይሆናልም በማለት ሀሳብ ሰጥቷል። እንግዲህ ተጫዋቹ አሁን ላይ በ143 ያክል ጎሎች በናሽናል ቲም ደረጃ ከፍተኛ ጎል አስቆጣሪው ተጫዋች እርሱ ነው። እንግዲህ የቀድሞው የማንቸስተር ዩናይትድ የሪያል ማድሪድ ና ዩቬንቶስ ተጫዋች ከዚያም አለፍ ሲል እንግዲህ ከአንድና ከሁለት አመታት በኋላም ከእግር ኳስ ሊገለል የሚችልበት እድል ስለመኖሩ ሀሳቡን ሰጥተው፣ ሮናልዶ እንደምናውቀው በቢሪያዱን ደረጃ 2016 የአውሮፓ ዋንጫን ከፖርቱጋል ጋር ማሳካቱ ይታወቃል። እናም የመጪው የዓለም ዋንጫ የመጨረሻው የዓለም ዋንጫ እንደሚሆን ነው የተናገረው። ከዚያም አለፍ ሲል በመጪዎቹ አመትና ሁለት አመታት ጊዜ ውስጥ ከእግር ኳስ ራሱን ሊያገል የሚችልበት እድል ስለመኖሩም ሀሳቡን የተናገረበት ሁኔታ ነው። እያለው ሌላኛው ጉዳይ የኢንድሪክን ጉዳይ ላንሳላችሁ። ኢንድሪክ የወጣት ብራዚላዊ ተጫዋች ወደ ሪያል ማድሪድ ከመጣ በኋላ አጀማመሩ በጣም ጥሩ ነበረ። እድሎችን የሚያገኝ ነበረ በካርሊቶ ስር። ነገር ግን አሁን ላይ በይበልጥ አንቸሎቲ ወደ ናሽናል ቲም አመርተዋል። እናም ጃቢ አሎንሶ ወደ ቢሪያ ከመጣ በኋላ እንግዲህ አይደለም እሱ ሮዲጎ ጎሽ እንኳን እድሎችን ለማየት በጣም የተቸገረበት ጊዜ ነው የመጣው። ከነርሱ ይልቅ እንደነ ማስታንቱ ነው። ከዚያም ባለፈ ደግሞ ሌሎች አማራጮችን መጠቀም ምርጫቸው ሆኗል ጃቢ አሎንሶ። እናም ተጫዋቹ ወደ ሊዮን ለማምራት እጅግ መቃረቡ ዘገባዎች ወጥቷል። ስምነታቸው ወደ ላቀ ደረጃ ደርሷል። ነገር ግን ከውሰት በዘለለ ምንም አይነት በቋሚነት ዝውውሩን ቋሚ ማድረግ አማራጭ በላቸው ላይ እንደማይካተት ነው ዘገባዎች የሚያሳዩት። ኢነድሪክም ከፓውሎ ፎንሴካ ጋር ቀጥተኛ ውይይትን ካደረገ በኋላ ውሳኔውን ማሳለፉና ወደ ኦሎምፒክ ሊዮን ማምራት ፍላጎት እንዳለው ተገልጿል። እና በመጪው ጥር ዞር መስኮት በውሰቱል እንደሚያመራ ወደ ኦሎምፒክ ሊዮን በስፋት ዘገባዎች እየወጡ ይገኛሉ። ያኛው ሰሞንኛ ጉዳይ ትላንትም በስፋት ዘገባዎች ሲወጡ ነበረ። የቱርክ እግር ኳስ ፌዴሬሽን ከውርድ ጋር በተገናኘ አንድ ሺህ ሀያ አራት ያክል ተጫዋቾችን ማገዱ ነው የተገለጸው ከታገዱት ተጫዋች መካከልም የጋላታሳራይ የብሽክታሽ ተጫዋቾች እንደሚገኙበት እንደዚሁ ተነስቷል። እገዳው የቱርክ እግር ኳስ ፌዴሬሽን ከሕገ ወጥ ስፖርት ውድድር ጋር በተያያዘ ነው የምርመራው አካል እንደሆነ የተገለጸው። እናም የጋላታሳራዩ ኤልማለም ከዚሁ ጋር በተገናኘ ከቤሪያሩን ስብስብ ውጭ መደረጉ ነው እየተገለጸው። ሃያ ሰባት የሚደርሱ ተጫዋች ከዋናው ከቱርክ ሱፐር ሊግ የሚገኙ ተጫዋች ናቸው። ሰባ ሰባት ደግሞ የሚደርሱት ከሁለተኛው እርከን ከሱፐር ሊጉ ዝቅ ብሎ በሚገኘው እርከን የሚጫወቱ ተጫዋች ናቸው። በጠቅላላው ግን 104 ያክል ተጫዋች ከዚህ ከውድድ ጋር ቤቲንግ ጋር በተገናኘ ማለት ነው እገዳ እንደተጣለባቸው ዘገባዎች በስፋት እየወጡ ነው የሚገኙት። ሌላኛው ትላንትና ይፋ የተደረገ አንድ ቃለ ምልልስ ነበረ። ሊዮኔል አንድሬስ ሜሲ ከዲያሪዮ ስፖርት ጋር ያደረገው ቆይታ ስለ በርካታ ጉዳዮች ሀሳብ ተነስተውለት ምላሾቹን ሰጥቷል። ሊዩሊ አንድሬስ ሜሲ እንግዲህ በእግር ኳስ ካየናቸው ናቸው ከሙዚየም አስደናቂ የእግር ኳስ ተጫዋች መካከል አንደኛው ነው። ሊዩሊ አንድሬስ ሜሲ እናም ቆይት አድርጎ ነበረ። በፓሪስ እያለው ክለቡን እከታተል ነበረ ባርሴሎና ከጓደኞች ስለ ክለቡ እናውራል። የእግር ኳስ ሕይወቴን በባርሴሎና ለመጨረስ ነበር የማስበው ማለት ሀሳብ ሰጥቷል። ተጫዋቹ በክለቡ የመቆየት ፍላጎት ነበሩ፣ ነገር ግን በብዙ እግር ኳሳዊ ምክንያቶች ወደ ፓሪሰን ጀርማን እንደተዘዋወረ ይታወቃል። ከዚያም ማለፍ ሲል በብሉግራናዎቹ ቤት በነበረበት ጊዜ በጣም እጅግ ያስደሰተው አጋጣሚ የትኛው እንደነበረም ሀሳብ ቀረበለት። ብዙ አስደሳች ጊዜያቶችን አሳልፍ ያለሁኝ እና አንዱን ብቻ መምረጥ ከባድ ነው። ከፔፕ ጓርዲዮላ ጋር የስድስት ዮሾ ዋንጫን ያሳካንበት ጊዜ በጣም የማልዘነጋውና ና ልዩ ዓመት ነበረ። እንዲሁም ከኔሪኬ ጋር ያሳካን የመጨረሻ አውሮፓ ቻምፒዮን ስኬታችንም የሚዘነጋ አይደለም። ነገር ግን አንድ ብቻ መምረጥ እጅግ ከባድ ነው በሚል ሊዮ አንድሬስ ሜሲ ሀሳቡን ሰጥተዋል። በዚህ ታላቅ ክለብ ውስጥ የታሪክ አንዱ አካል በመሆኔ እና ልጅነቴን ጀምሮ ሙሉ ህይወቴን በባርሰሎና ስላሳለፉ አመስጋኝ ነኝ። በልጋድሜን ወደዛ ሲያመራ ፈጣሪን አመሰግናለሁኝ። ልጆቼ የተወለዱት እዚያ ነው። ህይወቴ በብሎ እዚያ ኖሬያለሁኝ። በክለቡ ውስጥ ብቻ ሳይሆን፣ በከተማው ውስጥ ጭምር በሚል ሀሳብ ሰጥቷል። ከዚያ መመለስ በጣም እፈልጋለሁኝ። ባርሰሎና በጣም ናፍቆኛል። ልጆችና ባለቤቴ ስለ ከተማው በተደጋጋሚ ጠይቁኛል የሚል ሀሳብ ሰጥቷል። አዳዲስ ተጫዋቾች ይመጣሉ፣ ነገር ግን ታሪክ መቼም አይረሳም። ከኔ ጋር ብቻ ሳይሆን የክለቡ አካል ለሆኑ ሁሉ ትልቅ አጋጣሚ ነበር ክለቡን የበለጠ ታላቅ እንዲሆን አስተዋጽኦ ያደረጉ በጣም ብዙ አስፈላጊ ሰዎች አሉ፣ ሲል ሀሳቡን ሰጥቷል። ከዚያም በላፍ ሲል በባርሴሎና የዋና ቡድን ውስጥ 16 ዓመታትን አሳልፍ ያለው በጣም ረዥም ጊዜ ነው። እናም ሁሉም ነገር ናፍቆኛል። ለከተማው ያለው ፍቅር የላቀ እንደሆነ እንደዚሁ ሀሳቡን ሰጥቷል። ሮቤርቶ ማንሲኒን በተመለከተ ዛሬ ወደ እኳታር ዶሃ እንደሚያመሩ ነው የተገለጸው። ይህ ደግሞ አልሳድን በአሰልጣኝነት ለመረከብ ነው። በቀጣይ በኳታሩ ክለብ አሰልጣኝ ሆኖ እንደሚሾሙ ይፋ ይደረጋል ተብሎ ይታሰባል። ላኛው በእለቱ መነጋገሪያ የነበረው ትላንትም በስፋት ዘገባው ሲወጡ ነበር። ላሚን ያማልን በተመለከተ ነው። ላሚን ያማል በጉዳት ምክንያት ከቤሪያ ብሩኖ ስብስብ ውጭ መሆኑ የታወቀው የስፔን እግር ኳስ ፌዴሬሽን በመግለጫው ያማል ለብሽሽት ጉዳት ህክምና፣ ቀዶ ህክምና እንዳደረገ እንደተነገረው ገልጾ ፌዴሬሽኑ በዚህ መገረሙና ለመደሰቱንም ጠቁሟል። ህክምና ያደረገው ከቤሪያ ብሩኖ እውቅና ውጭ እንደሆነ ፌዴሬሽኑ ገልጿል። ይህን ተከትሎም ከሰባት እስከ አስር ቀናት ያክል እረፍት እንደሚያስፈልገው ተዘግቧል። የላሮሃዎቹ ማሰልጣኝ ሊዮስ ዴላፎንቴ በላሚኒያማል ጉዳይ በተመለከተ ባርሴሎናዎች ውሳኔ እንዲያከብሩ እፈልጋለን የሚል ሀሳባቸውን ሰጥቷል። ይሄ በብሄራዊ ነውቁና ውጭ መሆኑ ነገሩ መፈጠሩም እንዳስገረማቸውም እነዚሁ ዘገባዎች ሲወጡ ነበር። ሌላኛው ጉዳይ ዱሳን ቨላሃቪች ጉዳይ ነው። እንግዲህ ዱሳን ቨላሃቪች የኮንትራቱ ጉዳይ እስካሁን ልባት አላገኘም። ተጫዋቹ ባሮጊቷ ቤት ይቆያሉ ሲለቃል የሚለው ነገር ነገር ግን የክለቡ ስራ አስፈጻሚ ኮሙሊ አንድ ሀሳብ ሰጥቷል። የተጫዋቹን ኮንትራት በተመለከተ የውድድር አመቱ መጠናቂያ ሲቃረብ ነገሮች እናወራለን የሚል ሀሳብ ሰጥቷል። አሁን ግን እንደ ብዙ መረጃዎች ምንጮች ከሆነ የቨላሃቪች ጉዳይ እህልዋዊ ያለቀ ይመስላል። ባሮጊቷ ቤት እናም በቀጣይ ተጫዋቹ ወደሌሎቹ ክለቦች ሊያምራ እንደሚችል ዘገባዎች በስፋት እየወጡ ይገኛሉ። ሌላኛው ጉዳይ አሁን ላይ ኤቨርተን፣ ፉላም፣ ዌስት ሀም፣ ኖቲንግሀም ፎረስት የአርሴናሉ ሊዊስ ስኬሊን በተመለከተ ነገሮችን እያጤኑ ይገኛሉ። ምክንያታቸው ደግሞ በቅርቡ እንደምናውቁ የብሄራዊ ቡድኑ አሰልጣኝ የሶስት ቶናበስት ቶማስ ቶህል በቂ መጫወቻ ደቂቃን ካላገኘ እንግዲህ የመመረጡ ጉዳይን በተመለከተ አሁን ላይ አልተመረጠም በናሽናል ቲም በመጪዎቹ የማጠሪያ ጨዋታዎች። ይህን ተከትሎ ተጫዋቹ ለአለም ዋንጫ መሳተፍ ከፈለገ ምናልባት ቋሚነት እድልን እንግዲህ የሚሰጠው ክለብ አማትሮ ሊመለከት እንደሚችል ና የውሰቱ ውል በተመለከተ እነዚህ ክለቦች ጥያቄ ሊያቀርቡ እንደሚችሉ አርሰናል ሀሳቦች በስፋት እየወጡ ይገኛሉ። ከዚሁ ከአርሰናል ጋር በተገናኘ እንደ ኤስፒኤን ዘገባ መሰረት ሚኬል አርቴታን በተመለከተ አርሰናሎች አሁን የ18 ወራት ኮንትራት ጊዜ ብቻ ነው የሚቀረው። ስለዚህ ኮንትራቱን በተመለከተ ነገሮችን እያጤኑ ይገኛሉ፣ በቀጣይ ስለ ኮንትራት ማራዘም ጉዳይ ማለት ነው። ለእኛ ጉዳይ ማንቸስተር ዩናይትድ አሁን ላይ ሩበን አሞሪም ካስሜሮ በክለቡ እንዲዘልቅ ይፈልጋሉ፣ ነገር ግን የሚሆነው ደሞዙን እንግዲህ መቀነስ የሚችል ከሆነ ነው በሚል ቶክ ስፖርት ላይ የወጣው ዘገባ እንደዚሁ የሚያሳይበት አጋጣሚ ነው ያለው። ኢላኛው አይቨንቶኒ ቶኒ በሊጉ በጣም ጥሩ ከመላቸው አጥቂዎች አንደኛው ነበር። ነገር ግን ወደ ሳውዲ አመርቶ ላልሀሊ ፊርማውን አኖረ። ነገር ግን አሁን ላይ ዳግም በቶማስ ፍራንክ ስ ሊሰራ የሚችልበት እድል ስለመኖሩ ዘገባዎች ያትታሉ። ምክንያቱም ቶማስ ፍራንክ በብሬንትፎርድ በደንብ ያውቁታል። ስለዚህ ቶትናሞች አሁን ላይ ፊት መስመራቸው ማጠናከር ይፈልጋሉ። እናም አይቨንቶኒ ለማስፈረም ሊንቀሳቀሱ እንደሚችሉ በስፋት ዘገባዎች እየወጡ ይገኛሉ። ሌላኛው ማንቸስተር ዩናይትድን በተመለከተ አሁን ላይ አማካይ ክሉ ሚዛን ለመጠበቅ በመጪው ጥር የዞር መስኮት አማካይ ለማስፈረም ወደ ገበያ ሊገባ እንደሚችል ቃይ ሰጣናቱ ዘገባዎች እየወጡ ይገኛሉ። ወደ ስድስት የሚደርሱ አማራጮች እየተመለከቱ ይገኛሉ። ሶስቱ ደግሞ እንግሊዛውያን ተጫዋቾች ናቸው። እነዚህ ተጫዋቾች ኮነር ካላገር አንደኛው ነው። ይህ የአትሌቲኮ ማድሪድ ተጫዋች ሌላኛው፣ አዳም ዋርትን ነው። ሶስተኛው ተጫዋች ደግሞ የኖቲንግሃም ፎረስቱ ኤሊዮት አንደርሰን ነው። በሚል የስፔኑ እንግዲህ ፊቻጂስ ሲያወጣው ዘገባ ያሳያል። እንግዲህ ማንቸስተር አማካኝ ክፍሉን ለማጠናከር ከፈለገ እጩዎቹን ከወዲሁ መመልመል ጀምሯል እና የትኛው ተጫዋች ላይ እንግዲህ ሀሳባቸው አርፎ ይንቀሳቀሳሉ የሚለው ይጠበቃል። እንግዲህ ኮነር ካላገር ይበልጥ አድሎችን እያገኘ አይደለም በአትሌቲኮ ቤት። ምክንያቱም እንደነ ኮኬና ባህሪዎች የመሰሉ ተጫዋቾች የመጀመሪያ አድል ያገኙ ነው በዲያጎ ሲሞኔ። በአንጻሩ ዋዳ ዋርተን በግላስነር ስር በጣም ጥሩ እንቅስቃሴ ያስመለከተ ይገኛል። ኤሊዮት አንደርሰን በጣም አወትሻን እያደረገ ያለ ተጫዋች ነው። እናም ዩናይትድ በቀጣዮቹ ጊዜያቶች የትኛውን ተጫዋች ለማስፈረም ለመንቀሳቀስ እንዳለበት ሊወስን ይችላል የሚል ዘገባዎች በስፋት እየወጡ ነው የሚገኙት። ሌላኛው ጉዳይ ቸልሲዎች ባለፈው ዓመት ጀምሮ በዚህ ሲዘን ላይ በጣም አስደናቂ ሜዳ ላይ ብቃት ያስመለከተ የሚገኙ ነው። ካሴዶን በተመለከተ ያስመለከተው ብቃት ስላስደሰታቸው እንደ ሽልማት እንደ ሪዋርድ ኮንትራቱን ለማራዘም ማሰባቸው ዘገባዎች እየወጡ ይገኛሉ። እናም በቀጣይ ይህንን ጉዳይ በትኩረት ይመለከቷል ተብሏል። የመጨረሻ ጉዳያችን የሚሆነው ጆሹዋ ዚርክሲን በተመለከተ ነው። የመርሳይዶ ክለብ ኤቨርተን አዲስ አጥቂ ማስፈረም ይፈልጋሉ። ይህንን ተከትሎ አሁን ላይ ይህንን ኔዘርላንዳዊ ተጫዋች ዚርክዚን ከማንቸስተር ለማስፈረም እንቅስቃሴ ሊያደርጉ ይችላሉ በሚል ስካይ ስፖርት ላይ የወጣው መረጃ ያሳያል። እናም ኤቨርተኖች በትኩረት ነገሩን እየተከተሉት ይገኛሉ። ተጫዋቹም ይበልጥ የመሰለፍ ዕድል የተነፈገው ይገኛል በክለቡ። ስለዚህ ወደ ሌሎች ክለቦች አማስ ሊመለከት እንደሚችል ተዘግቧል። ኤቨርተንም በመጪው የዞሩ ጊዜያቶች ላይ ተጫዋቹ ለማስፈረም ሊንቀሳቀስ እንደሚችል የስካይ ስፖርት ዘገባ በስፋት እየወጣ ነው የሚገኘው። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባናች ጋር ቆይታን አድርግ ያለውን መልካም ጊዜ እንተመኘው።